ወጣቱ እኛማ ወደ ታች እየተቃረብን ስለሆነ ወጣቱ ማስቀጠል አለበት። እኛም እነሱን ማገዝ አለብን በምናውቀው በምንችለው መጠን በቃ ይህንን ነው የምለው። አገራችንን ደግሞ ሰላሟን ሰላሟን በተለይ ሰላሟን እንዲያስጠብቁ ወጣቶችን ነው በወጣቶች ላይ ቢሰራ ጥሩ ይሆናል ብዬ ነው የማስበው። ወጣቶቻችን ልጆቻችን ደግሞ አገር ተረካቢ ናቸው ለወደፊቱ ኢትዮጵያን በደንብ አድርገው የሚጠብቁ የሚያንከባክቡ ኢትዮጵያ ልጆች አላት ስለዚህ ወጣቶቻችን የእኛን ፈለግ ተከትሎ አገሩን ዳር ድንበሩን ይጠብቃሉ እል ከኛ የበለጠው ከኛ የበለጠው አገሩን ዳር ድንበሩን ስለሚጠብቁ ከአርበኞች ቅዝምንትኑ ወስዶ ከአርበኞቹን ሁሉ ነገር ተረክቦ ወደፊቱ ኢትዮጵያን እንደሚጠብቁ ተስፋልን አለምን እያስደመመች አገሯን አስከብራ ህልናዋን አስከብራ የምትኖር ስብና ያላት ታላቅ የታላቅ ህዝብ ምድር ነች። ሀገሬ ሰው ረንዴነው። ሀገሬ አፈሩ ረንዴነው። ሀገሬ ውበቱ ረንዴነው። ወፎ አራዊቱ ረንዴነው። ታሪክን በማሳወቅ ረገድ፣ ህዝቡን በማሰባሰብ ረገድ፣ ለሀገራችን ሰላም እንዲሆን በመሰለፍ በብዙ መልኩ ምሳሌ ነው። የጥንት አባቶቻችን መስዋዕትነት ከፍለው አልፈዋል። እኛ ደግሞ የነሱን አርማ ይዘን ለቀሪው ትውልድ ለዚህ ትውልድ ኢትዮጵያ ማለት ምንድን ነው፣ አንድነት ምንድን ነው፣ ጀግንነት ምንድን ነው፣ አርበኝነት ምንድን ነው፣ የሀገር ስሜት ምንድን ነው የሚለውን ከኛ ማህበር አባላት ሊማሩ ይገባል። እኛም እዚህ በኩራት ነው የቆም ነው የተሰለፍ ነው አገር የሀገራችን ኩራት የህዝባችን ኩራት ነው። ተተኪውን ትውልድ ያው እኛንን የምናስተምረው እኛም ደግሞ ከቤተሰቦቻችን ነው። የአባቶቻችንን ጥለው የሄዱትን አንስተን ነው እኛም ዛሬ እዚህ እንትን ያልነው። አሁንም ደግሞ እኛ ለልጆች በተለይ ከቤተሰብ ይጀምራል። ቤተሰቦቻችን ልጆቻችንን የአባቶቻችንን ጀግንነት ደግነት አሪያነትን፣ ማንኛውም ኢትዮጵያዊ እንዲማርና በፍቅር አገራችንን ተሳስረን እነሱ ተሳስረው እንደዚህ ተዛዝነው አለምንም መሳሪያ አገሪቷን ለዚህ ስላበቁ እኛም ደግሞ ያንን ተረክበን ለዚህ እንግዲህ ይኸው አሁን ለደረስንበትም ደርሰናል። ስነ ምግባርን በመውረድና ኢትዮጵያዊነትን በማጥፋት የተለቀቀብን ክፉ ነገር ለማጥፋት የአባቶቻችን ቀረርቱ ፎከራሽ ይላሉን የያዘውን ያስተጋባን ከታሪክ ክፍል ውስጥ እያወጣን በዩኒቨርሲቲ በትምህርት ቤቶች በሃይስኩል በኬጅ ሁሉ አርበኞችና በህይወት የተረፉ ሁሉ እያስተላለፍን ይህን ታላቅ የሆነ ኢትዮጵያዊ ጀግንነትና ኩራት ብሔራዊ ኩራት ለአፍሪካ ብቻ ሳይሆን ለዓለም የበቃ መሆኑን ማስተላለፍ በስነ ጽሁፍ በአካል የቀረበን ማድረጉ ይገባላል። አገሩን ያው በመተሳሰብና በፍቅር ነው መጠበቅ ያለበት አንዱ ለአንዱ ታናሽ ታላቅ ለታናሹ እየተሳሰበ ነው አገሩን መጠበቅ ያለበት። እንደዛ ከሆነ የማይቀየር ነገር የለም ሁሉንም ነገር በሰላም በፍቅር ቢሆንcl ያ ነው ኩራትም። ማለት አንድ ሰው ሰላም ፍቅር ሲኖረው ነው ኩራትን ሊኖረው የሚችለው ካለበለዛ ምንም ነገር ዋጋ የለው። ኢትዮጵያችን ኑሪ እኛ